ሳባ ድራማ፣ ሳባ የአቤላ ሆነች። ሳሚን ከዳችሁ። በጣም ያሳዝናል። በጣም በጣም በጣም ያሳዝናል። እውነት ሳሚ መከዳት አልነበረበትም። ሳሚ ማለት እኮ በእንደዛ ራሷን ይችላል። ስንት መከራ ያሳለፋት ነው ማለት ነው። በጎንም መጥፎንም በብዙ መከራ ውስጥ ሆና ከዛ መከራ ውስጥ ያስወጣት ሰው ማለት ሳሚ ማለት ነው። እናንተና አቤላ መጥቶ የማገኘት በጣም ያሳዝናል። እንግዲህ ለሳሚ ለሳባ የከፈለትን መጽዋት ሁላችንም እናውቃለን። ያን ጊዜ እንግዲህ ሳሚ ሲያገኛት መራመድ አትችል፣ መንቀሳቀስ አትችል፣ እንዲሁም መናገር አትችልም ነበር ማለት ነውና ከዛ ሁሉ ፈተና አውጥቷት ራሷን ከቻለች በኋላ እንግዲህ ነበር ይሄ ብዙ በፍቅርም ዙሪያ ቢሆን ብዙ መስታወሻዎችን ብዙ ስጦታዎችን ብዙ ነገር አድርጎላታል። እሷን ለመዝናናት ያልሄደበት እንዲሁም ደግሞ ለእሷ ትምህርቷን ራሱ እንዲያስተምራት እያደረግላት እያመቻችለን ነበር ማለትና ለእሷ ጥሩ ነገር በጣም ጥሩ የሚባል ነገር መጽዋ ከፍሏል ሳሚ ማለት ነው። ነገር ግን ዛሬ ደግሞ ትናንትና በመጣ ቤላ ቀየረችው ወይም ከዳችሁ ማለት ነው። በጣም ያሳዝናል። ላይ የሳሚ መከዳት ማለት ነው። አሰላሙ አለይኩም አረህምቱላይ በረካቱ። ውድ የተከበራችሁ እንዲህ ቤተሰቦች እንዴት ናችሁ? ከነገ ሁሉ ሰላም አልሐምዱላ ረቢለ በያላችሁበት አላህ ሰላማችሁን ነው ያብዛላችሁ። ሳሚ በጣም ከፍቶታል ማለት ነው። ሳባ እንግዲህ ከዳችሁ። እንደዚህ ያለ መጽዋት የምንከፍልለትን ፍቅር ለምንድን ነው በትንሽ ነገር የምንቆርጠው ማለት ነው? እንዴ ከባድ መጽዋት እኮ ነው ሳሚ ለሳባ እየከፈለው እና እንደዚህ ትናንትና ነው መጣሰው መቀየሩ ሳባ ግን ተከራ ሰራሽ። እሱ እንደዚህ መጽሐፍ ከፈልሽ እንደዚህ እየለመነሽ አንቺ ማን አቤላ ትናንትና ነው ያገኘሽው። ወደዚህ ማዕረጉ ጥሩ አልነበረም። እንግዲህ እንትና ቤት እና ደሞ ኩኩ እየተጨረሱ ነው ሃና ሁን ደህ ማታ መስል ተወት ብላለች። እንግዲህ ድባቡ የሚባል የገጠር ቤተሰብ ባሉ አባል ቤቷ መጥቷል ማለት ነው። እሱ ደግሞ ወስድሻለው ገጠር መሄድ ከብቶቹ ጋር ከብቱ ጓዳው እንደሆነው እያለ እየለመናን ነው። እሷ ደግሞ የአዲስ አበባ ሲሆን ያለው አሁን ያንተ ጋ ናፍታ እየለቆስኩኝ አልቀምጥም ገጠር ከተማ ለመጃል የከተማ ሰው ደግሞ ሆን ያለሁ አልፈልግም ብላ ድባቡን እሱንም ከርታዋሌ ማለት ነው። ኮኮ እሱም ደግሞ አባ ባለፈው ይዞላት መቶ አባውን አንስታ ነበር ቤት ላይ ጥሮ ሄደችው። ሁለተኛ አባ ደግሞ ዛሬ ይዞ መቶላት ሲለምናት ጥላው ነው የሄደችው ማለት ነው። አልተቀበረችውም። እንግዲህ ቤቴን ያግዛል። ድባቡን እንግዲህ እያገዘችው ነበር ቤቴ ማለት ነው። እሱም ምንድነው እንግዲህ ቤቴ እና ድባቡ ልክ እንደ ፍቅረኛሞች ሆነው

ቤት ይገት ጠን ቤትን አታቃት መጥፎ ሰውናት። ስለዝክ አንተ ሂዲ መልካም ሰውናንተ መጥፎ ነገር አይደረስበት ሂዲ ወደ ሀገር በላ እያለች ነበር ማለት ነው። ድባቡ ደግሞ እኔን ከምሳሌ ልጅነቴን አልሄድም እያለ ነው እንግዲህ፣ ኮኮብ ኮኩን ማለት ነው እንግዲህ አቤላ ደግሞ ከ ሳሚ ጋር እየተደባደበ ነበር፣ በሳባ ብሎ ማለት ነው። ሳሚ እና ሳባ ደግሞ ተገናኝተው ባለፈው እንግዲህ ቪዲዮ ሲቋረጥ ያለውን ነገር ለነገረኝ ያለችው ነበር፣ እና የራሷን ተናግራ ላይ ግን ልታዲያመጣው ስላልቻለ ስላልቻለ እሱ ሊያስረዳት ምንም አልሞከረም። እንዲሁም ደግሞ ባልተሳሳትና በተ በተሳሳተ መንገድ የተረዳችው ያን ማስረዳ እያያዙ ነበር፣ ግን ያንም ለማስረዳ ሞከረ። እሱ በጊዜው እሱ አንድ እዛ ሲያስታምም ገንዘብ አልነበረኝም እያላነበረት ገንዘብ አልነበረኝም ገንዘብ አንችን ደግሞ ገንዘብ ታላገኙ አንቺን ማስታማችን ነበር እያላነበርነ ያው እንግዲህ ያለ መግባባት ሳሜና ሳባ ተለያይተዋል። ማነው በጣም ያሳዝናለ። ሀይቀንድ ሳባና ሳሚ መለያተን ነበረባቸውም እንግዲህ አስባችሁታል። ሳባ ሳባያን ጊዜ መናገር ስለማትችል እንዲሁም ደግሞ መሄድ ስለማትችል እሱ ብዙ መጽዋት ከፍሎላታል ማለት ነው። ሳሚ እንግዲህ ለእሷ በጣም ብዙ መጽዋት ከፍሎላታል። እንደዛ አስታሟት፣ እንዲሁም ደግሞ ትምህርቷን ትማር እያበረታታት ነበር ማለት ነው። ዛሬ ላይ ግን እንግዲህ ያ ሁሉ ተረስቶ ሳባ ሌላ ሰው ወደደች ማለት ነው። አቤላ የሚባለውን እንግዲህ ኮኩና ቤት ደግሞ እየተደባደቡ ነው። ኮኩም እንግዲህ ይዛታለች። ሳሚ ወደኛ ወደዋለሁኝ በሰርግ ነው እንደውም እናግበው ያለ ቤት እያጨደረቻት ነው። ቤትም ደግሞ እንግዲህ እርጉዝ ናት። መቼ እንደምትወልድ ብቻ አናቅም። አልወለደችም። አሁንም እሷም ደግሞ ያው ፍዛዋለችበት ሆና ሳሚን የራሷ ለማድረግ ጥረት አላት ማለት ነው። እንግዲህ ሳባም ውጤቱ እንግዲህ የመረጃው በአቤላ ላይ እጇ ገብቷል። ደስ ይበዋታል። መረጃውን ይዛለች እንግዲህ አቤላን ተቀብለዋለች ማለት ነው። ሳሚ እንግዲህ በእርጋታ እንኳ ተደረተው ሳባ እና ሳሚ ሊያወሩ አልቻሉም። ሳባ በጣም የተቆጣች ነበር እና ሊያስረዳትም አልቻለም ማለት ነው። ብትችልና ቢታረቁ ወይም ደግሞ ሳሚን ብትወዲ ባይለኝ እኔ ምክንያቱም ሳሚ ረሷ በጣም በጣም በጣም መስዋዕት ከፍላ ማለት ነው። ታዛ እንደዛ ታማ እንደዛ ሳትናገር በቃ እሱ ሁሉ ነገር መስዋዕት ከፍሎ እዛ አድርሷታል፣ እና ሳሚን ባታስቀይን ይውላለሁ ሳባ ማለት ነው። እኔ ሁለቱም በአንድ ሊሆኑ መስሎ ነበር አሁን ግን እሷ እንግዲህ አቤላን መረጠች። አቤላም ሳሚን ፊት ለፊት ቆመው ምመርጭን ሰው መራጭ እየተባለች ነበር ማለት ነው። እንግዲህ አቤላን ለመምረጥ ሲዘረጋ ይዘው ስትል ያን ጊዜ ግን ሳሚ ምንድነው ያለው? ሳባ እንግዲህ ካሁን በኋላ እሱን መርጠች ከሽ ወደ ህይወትሽ ዳግመኛ አልገባም ብሎ ነበርን ማስጠንቀቂያ ይሰጣታል ማለት ነው። ሳሚን ተወደዋለች ግን ሳሚ እንደምትወደድ ይታይባታል። በፊትም እንደምትወደው ተናግራለች። ደጋፍ ማግኘት ያው የወሰነችው ውሳኔ ደግሞ አቤላን ነው እና ሳሚን ተናዶ እንግዲህ በመከዳቱ በጣም ከፍቶታል። እና አንዳንድ ጊዜ መጽዋት የከፈልን ሰው ለምንረሳለን። መጽዋት ማለት ከበር መጽዋት እየከፈሉ ለእኛ እየተጨነቁ እኛ ደግሞ እነሱ ማንጨነቁም ሊሆንሰ። ሳባ እንዴት እንዳረብሽው አላቅም። አቤላን መምረጥ አልነበረብሽም። ሳሚን ነው እንጂ ሳሚን ማለት ትናንትና አንቺ መናገር ሳትች መራመድ ሳትች አስተማሪ የደረሰ ወይም ደግሞ ትምህርት ራሱ ተማሪ ብሎ ያመቻቸ ልጅ ነበር ሳሚ ማለት ነው። ብቻ እንግዲህ ሳባ አቤላ ይጠቅመኛ አቤላ ነው ወዳለው አቤላ መርጣለች። ሳሚ እንግዲህ ጠንካራ ሁን ብቻ እንግዲህ አንድ እንደዚህ መጽሐፍ ከፍላ እንደክመን ብዙ ነገር አድርገን እንዳልሆነ ስንታስብ ወይም ስንባል በጣም ያናድዳል። ለሳባ ሳሚ ትልቅ መስዋዕት ነው የከፈለው እና አሁን እንግዲህ መከዳቱ በጣም ያናድዳል።